ወይ ምን ልጣል? እዚህ ሰዓት ላይ ቡና ልጣል እንዴ? ተስት አድርጎና ነገር ተቃጠለ

ከምን ያህል ጊዜ በኋላ ተገናኘ፣ ነገር እኔ ስላልነገርኳቸው። ዋሌይኩም ሰላም ወራህመቱላ ወበረካቱ። እሳቸው አባታችን ናቸው። አልሐምዱሊላህ። እንግዲህ ዛሬ እንደዚህ ተሰብስበን ከነው ሊቀበልን ተሰብስበን ራሃ ያረገን ነው። አልሐምዱሊላህ። እንግዲህ እናንተም አባታችሁ እናታችሁ ከእናንተ ጋር ከሆኑ

አርጉላቸው እነሱ በህይወት እያሉ ማለት ነው። ምክንያቱም ብዙ ሰዎች እናተባት የላቸውም እኛ ይሆ አልহামዱሊላህ ታድለን ነው አሉልን ዱዓያቸውን እየተቀበለን እየወሰደን ከነሱ ጋር እየተጫወተን ጥሩ ጊዜ ያሳለፈን ባገኘነው አጋጣሚ አልহামዱሊላህ አላህ ይድናቸው የምንድነው ኡምሪ ሙሪ አራገሳ አይደለኝ እህ እህ ኡምሪ ሙሪ አራገሳ ረብ ዲኑ አጎዱ

ዛሬው ነው ባገኛችሁት ቻንስ ይኸውላችሁ፣ አሁን እኔ የምነግራችሁ ምን ሆነ ታውቃላችሁ? እናት አባታችሁ አጠገባችሁ ካሉ፣ አሁን እሱ ምን አድርጎ ነው እንደው ለሰው

በጊዜ ያላገባችሁ ቶሎ በሉ አግቡ። እኔ እነግራለሁ፣ እንግዲህ አያችሁ፣ ምስጢር ይሄ ነው አለን። እንግዲህ አባቶች፣ ልጆቻችሁ ቶሎ እንዲያግቡ አያችሁ። የእኔ አሁን የአባቴን እድሜ ወስጄ

እናመሰግናለን። እናመሰግናለን። አላህ ያርዝምልን። እንደው እንደው በአብሹ አንድ ጥያቄ ልጠይቃቸው ኢትዮጵያ ከሄዱ ሰባት ወራቸው ነው። ከሰባት ወር በኋላን የመጡትና ከመጡ ዛሬ አራት አምስተኛ ቀናቸው ይሆናል። ስለዚ ስለዚህ የመጀመሪያው ቪዲዮም አለ ይሄኛውም አለ፣ ያው ሰው አምስተኛ ቀናቸው ነው ማለት ነው እንደው ወይ ሀገራችን ስደ ከሌላ ሀገር ወደ ሀገራችን የሚገቡት እንደው ምን ያርጉ እጅም ብቻ ከሌላ ሀገር ወደ ሀገራቸው የሚገቡ ሰዎች ምን ያደርጉታቸው አንደኛ፣ ይዞ የሚገባውን ገንዘብ በአግባብ መጠቀም፣ አንድ ራሱን አላመካበት ሱ ቀና ብሎ ማስራት ከትንሹ ጀምሮ ወደ ላይ ማሄድ፣ ትልቁ እንሰራለሁ ካለ ገንዘቡ እዛ ይደርስ እዛ ይከስራል፣ ተመልሶ አደለም። እንደገና ደግሞ ለማግባት ቶሎ ብሎ ሴትዮ፣ አሁን ትንሽ ገንዘቡ ልጆቹ ተሸክሞ ከመጡ ትንሽ ገንዘብ የማያልቅ አይመስላቸውም። ያንን ነገር ሁሉ ሴፍ ማድረግ አለባቸው። አሁን ሲያገቡ ደግሞ ትንሽ ቦታ ማቆሚያ ቦታ ያለው ይሻላል፣ ኢማን ያለው ይሻላል። ኢማን ከሌለም ያችን ነገር ለማብላት ትተውክላለች። ወደ ሀገር ቤት ስትገቡ ዝም ብለን እናገባለን ብቻ ሳይሆን አንደኛ ይሄ ሰውዬ አቋም አለ የለም ብላችሁ ማያት አለባችሁ። ባይግራውንዱም፣ በኋላ ምንድን ነው ይሄ ሰውዬ ምን እየሰራ ነው። በፌስቡክ በተለይ በፌስቡክ ተዋውቃችሁ ከዚህ በሱ ተስፋ ሀገር ቤት ዳጁ አዳራ ይሄንን ነው የሚያስተላልፈው። ወይኔ አዳራ የምለው ልጆቹ ብዙ እየተሻገሩ ነው። እንደገና ደግሞ ሰው ማግባት አሁን ትቷል። ሀገር ቤት ያለውን አይጠይቅም። የፈለገች ቆንጆቱ ትንሽ ገንዘብ ያላት ብቻ ነው የሚፈልገው። ያችን ገንዘብ ነው እንጂ እሷን አልፈለግም